እያንዳንዱ ኢትዮጵያዊ 575 የአሜሪካን ዶላር እዳ እንዳለበት ሪፖርተር ዛሬ ይዞት የወጣው ዘገባ ያሳያል በዚህም መሰረት ወደ ብር ምንዛሬ ስንቀይረው አንድ ኢትዮጵያዊ 74175 ብር እዳ እንዳለበት የሪፖርተር ዘገባ ያሳያል ከደሙ ንጹህ ነኝ እኔ ከደሙ ንጹህ ነኝ እናንተም የሰው ሀቅ ምንም አያረግላችሁ መልሱ የሰው ሀቅ ምንም አይጠቅማችሁ ብትመልሱ ነው የሚሻላችሁ በነገራችን ላይ ደግሞ ትንሽ እየራበኝ ነው፣ እውነቴን ነው የምላችሁ፣ ትንሽ እየራበኝ ነው። እስቲ ሽሮ ወጣለች እሷን እንብላ። ምን ምድር ያላችሁት አንተ ምንድን ነው ያልከው? እስከ መቼ ድረስ ነው ሽሮ የምትበሉት? ይሰለችሃል እኮ ሁልጊዜ ሽሮ። ይሄ ሽሮ የሚባለው ነገር እኮ በጣም የሚገርማችሁ ነገር እኮ ሕፃናቶች ላይ ሳይቀር ኢፌክት አለው፣ ኢፌክት እያመጣ ነው ነው የጻናቶች ልጆች የአስተዳደጋቸውን እያቀጨጨ ነው ያለው። ኢትዮጵያ ውስጥ እኮ ለምን ይመስላል ድንጋይ የሚወረውር ሰው የበዛው፣ ሌላ ነገር የሚያደርግ ሰው የበዛው፣ ሰላማዊ ነገር ያልበዛው ነው የሚመስል ሽሮ ተመጋቢ ሰው ስለበዛ ነው። እናንተ ልትቀልዱ ትችላላችሁ፣ ዋን ኦር ኢን አዘር ዌይ እርግጠኛውን የምነግራችሁ ሽሮ ከአእምሮ እድገት ጋር በጣም ግንኙነት አለው፣ ኢምፓክት አለው። ፍሎረሰንት የሆነ ማይንድ ነው ያለኝ እኔ ዋይ ሽሮን አቮይድ ካደረጉ ቆየው ሽሮ የለም። በቃል ፈል አልበላም። አይዞሽ አይዞሽ አይዞሽ። በቃ ምን እና በቃ ምንም ማድረግ አይቻልም። እናንተ ከባድ ሰው ናችሁ። አንተ አንቺ፣ በተለይ በጣም ከባድ ሰው ነሽ። ቢዚ ነኝ፣ ስራ አለብኝ ብለሽ አሁን ስልክሽን እየጎረጎርሽ ነው ስራ አለብኝ ብላችሁ ስልክ አታነሱም። ስደውል አንተ አታነሳም። ስጀምራ ቢዚ ነኝ ብለህ ይኸው ተገናኘን። ይኸው በቃ ያስኩክ፣ ወዴትም አታመልጠኝም፣ ዛሬ አታመልጠኝም። አንቺም አታመልጨኝም። ስራ አለብኝ ብለሽ ስልክ ማታነሽ አንቺ፣ ይኸው አሁን እዚህ ጋር ተጎልተሽ ፈታ እያልሽ ነው። ልንገርህ አንተ ገጣባትሁም ጭንቅላት ገጣባ እና እስቲ እኔ ዛሬ ቀለል ያለሽ ጥያቄ ልጠይቃችሁ፣ ና የመቶ የመቶ ብር ካርድ ልሸልማችሁ። ጥያቄው ምንድን ነው? ይሄንን ቪዲዮ አይተው መመለስ ነው። የጦጣዋ ችግሯ ምንድን ነው? ጦጣዋ እዚህ ጋር የሆነ ችግር አለባት። ችግሯን የተናገረ ሰው በኮመንት ስር የመቶ ብር ካርድ ሽልማት ይሸልማል። አንድ ሰው ብቻ ሳይሆን ሁለት ሰው እንሸልማለን። ደግሞ የአንድ ሰው መልስ ኮፒ ማድረግ አይቻልም። እሺ የጦጣዋን ችግር መናገር ነው። እዚህ ጋር እባቡ እስካሁን አልሄደም። እሷ ያለችበት ቦታ ማለት ነው። አሁን እየወረደ ነው። የምትፈሩ ሰዎች እንግዲህ ራሳችሁ ጉዳይ። አሁን ሲነካት ባነች። ካሜራማኑ ራሱ አልገረማችሁ? ካሜራማኑ ራሱ ቁሞ እንደዚህ ሲያነሳ ወይኔ አነቃት። ባለ ጦጣዋም የሆነ ችግር አለባት። ችግሯን እስኪ የሚነግረኝ ሰው ነው የሚፈልገው

ማሻላ ባቡ ለቋታል፣ ግን እስካሁን እሷ እጇ ከዛ ውስጥ አልወጣ። በነገራችን ላይ ዶክተር አብይ የሆነ ንግግር ሲናገር ስለ ጦጣ ኤግዛምፕል አንስቶ አውርቷል። ይህን ተለስታችሁ ምን አለ መሰላችሁ? በንግግራቸው መሀል ምን እንዳሉ ላስታውሳችሁ። የቻይና ዝርያ ያለባቸው ሰዎች ጦጣ ሲያድኑ የሆነ ዘዴ አላቸው። ከዛ ዘዴ ውስጥ አንዱ ጦጣ ምፈልገውን ሙዝም ይሁን የሆነ አታክልት የምፈልገውን ነገር በጠባብ እቃ ውስጥ ያደርጋሉ። ያ እቃ እጇን ብቻ የሚያስገባ እቃ ውስጥ ያ ሙዝ ወይም ደግሞ የምፈልገውን መፈልገው ነገር ያስቀምጣሉ። ከዛ ጦጣዋ እጇን ስከት። ጥያቄውን ቀለል አርግ ያለው መልሱን አጠር ባለ መንገድ በኮመንት ስር ፈልጋሉ። የመቶ ብር ካርድ ሽልማት አላቸው። ይህንን አሳዛኝ ቪዲዮ ተመልከቱ። አንዲት የአምስት ዓመት ሕፃን ልጅ እየነደደ ባለ ትምህርት ቤት ውስጥ ወይንም በጦርነት ምክንያት በወደበ እሳት ውስጥ ራሷን ለማዳን ለማምለት ስትጣጣር ያሳያል። ይህ ሁኔታ የተፈጠረው እስራኤል በጋዛ አንድ ትምህርት ቤት ላይ በፈጸመችው ጥቃት ነው። ይቺ የአምስት ዓመት ሕፃን በአሁን ሰዓት ሕይወቷ የተረፈ ቢሆንም ይህ እጅግ ልብ ሰባሪ ቪዲዮ ብዙዎችን እያነጋገረ ይገኛል። አይ የእነሱን ክፋት እኮ ገና ዓለም አልተረዳችም። እዚህ ያሉ ሰዎች እስራኤል እስራኤል ስለሚሉ ይመስላቸዋል። የእነሱን ክፋት ዓለም አልተረዳችሁም። እስ እስላማዊ ልብስ ለብሳ በያለብሳም ባየለበሰች ሴት በተደጋጋሚ ሙስሊም አይደለሽም የምትሉኝ ትክክል ናችሁ ማለት ነው። የእውነት ልክ ናችሁ። በቃ የሆነ ፈጣሪ ለእኔ ያስቀመጠልኝ ነገር አለ። ለምሳሌ እኔ እቺ ሙስሊም አደለ፣ እንደዚህ እንደዚህ አጫጭር ለብሽ፣ ወይም እንደዚህ ገላይ ምናምን ተገላልጦ አይታችሁ ታውቃለች አታቁ? ኖርማሊ ለብሽ ቤቴ ገብተው ቤቴ ውስጥ ቁርአን የሆነ ነገር ተፖስቶ እያዩ ቤቴ ገብተው እንደ ሙስሊም ነሽ አደለሽም እንዴ? እዚህ ጋር ሙስሊሞች ራሳቸው እንዴት ነው እንዲ ሊሉ ይሻሉት? የሆነ ነገር ካላዩ በስተቀርማ እንዲህ አይሉማ እንዴት ነው እንዲህ እሷ ሊሉ የቻሉት? ያን ነገር ነው እሷ ከራሷ ላይ መፈለግ ያለበት። ወይ የሆነ ነገር ትላለች፣ ወይ የሆነ በንግግሯ ወጣ ትላለች፣ ወይም ደግሞ ራሷን እየገላለጠች ስለምትሄድ ነው ሰዎች እንደዛ የሚለ። ሲቀጥል ደግሞ ሙስሊሞች ራሱ ለምን እንዲህ ይላሉ? ለምን እንዲህ ማለቱ ለምን አስፈልግም? እንዴት ነው አንድ ሰው ካፊር ነው ማለት የምንችለው? በቃ ፈጣሪ እኔ አድሎኛል ማለት ነው፣ እኔ ክርስቶስ ነኝ ማለት ነው። በቃ ዋው ዋው ዋው ክርስቶስ እኔ መርጦኛል እያለች ነው ክርስቶስ እኔ መርጦኛል። በሰው ንዴት እንደዚህ የምታረጊ ከሆነ ስ ቢግ ሼም እሱ ነገር ነው የታየኝ አሁን ላይ። ብዙ ሰው እንደዛ ካለ ክርስቶስ እኔ መርጦኛል፣ እኔ እሱ ማለት ነው ይወደኛል ማለት ነው። ይወደኝ አምላክ ደግሞ አልገፋም አምላክ እየጠራኝ ነው። አምላክ እየወደደኝ ነው። ወደ አምላኬ እሄዳለሁ። አምላኬን አመልካለሁ። በአምላክ እጽናናለሁ። ስለዚህ እናንተ ጋር ተከባብረን እንቀጥላለን፣ እንኖራለን። አይ ዶንት ኬር ብዙ ትላላችሁ፣ ብዙ ነገር ይባላል። ተባሪ በላይ በአምላክ የመጽናት ጸንቼ ጸሎት አድርጉልኝ። በአምላክ እንዲጠና ችግና ሰው እንደሆን ከሞት ፍርድም በላይ ነው እኮ አሁን ራስሽ ላይ የፈረድሽው ጥሩ ነገር መስሎሽ ነው። ስላልሞትሽ ነው። ከሞቱት በታች ናት። ከሞቱት በታች ነሽ። ራሴን ልስቀል፣ ራሴን ልጉዳ፣ ራሴን ልግደል አትልም። ከነዛ በታች ነሽ። እውነቴን ስነግርሽ ግን ሙስሊሞችን መጠንቀቅ አለብን። ሰዎችን እንደዚህ አንብል። አንዳንድ በዲናቸው ደካማ ሰዎች ሊኖሩ ይችላሉ፣ ግን አፋችንን እናድል። ራሷን በመልከ ጥፉነት በማስጎብኘት ልጆቿን ያሳደገችው እናት፣ እቺ እናት ከዚህ በፊት እንደምትመለከቷት ቆንጆና መልከ መልካም ሴት ነበረች። በዛ ሰዓትም መልከ መልካም የሆኑ ሴቶች ናቸው ነርስ መሆን የሚችሉት። እሷም ነርስ ነበረች። በሰዓቱም ከዛ በኋላ ባሏ በድንገት ሕይወቱ ያልፋል። ከዛ በኋላ ልቧ ይሰበርና ይቺ ሴት እንደምትመለከቱት በሂደት ጉንጯና ፊቷ እየጨመረ ይመጣል። ድምጿም እየጎረና ሲመጣ ከስራ ትባረራለች። ከዛ በኋላ ልጆቿ ይራባሉ። ከዛም የተለየ አፈጣጠር ያላቸው ሰዎች የሚያሳዩት ትርኢት ላይ ትመዘገብና ቀንቀን ልጆች እየተሳለቁባት፣ አዋቂዎች በአፈጣጠሯ ሲገረሙባት ውላ ዳቦ ይዛ ልጆቿን በማሳደግ ለወግ ማድረግ አብቅታለች። ይህም እናት እንግዲህ ራሷን ዝቅ አድርጋ ልጆቿ ከፍ ብለው እንዲሄዱ አድርጋለች። እናት ለልጆቿ ብላ የምትሰራው ነገር እኮ ወላሂ አጂብ የሚያስፈለገር ነው። እኛን ለማሳደግ ብዙ ነገሮችን አይተዋሉ። እኛን ለማሳደግ ብዙ ከባባድ ፊቶች እነሱን ገርፏል። እኛ ግን ያን ውለታ አሁን የምንመልስበት ሰዓት ነው። አር ዩ ሬዲ ስላት ወንጀል እየሰሩ መስገድ ይቻላል። የሰው ልጅ ወንጀል መስራቱ ያለ ነው። እኔ ወንጀል አልሰራም። ጥያቄው ራሱ ይመችው ወንጀል ላይ ሊወድቅ ይችላል የሰው ልጅ ነገር ግን አላህን መገዛትን አያቋረጥም በፍጹም። ለወንጀልስ ታዲያ ምን ያድርግ ከተባለ ተውበት ያድርግ። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ሩ ልከጣኢን አተዋቡን አለ። ሁሉም የአደም ልጆች ወንጀል ሰሪዎች ናቸው። ከወንጀል ሰሪዎች ተላጮቹ

ወንጀል መስራታችን አይቀርም። ነው ከወንጀል ነፃ የሆነ ሰው ምንድን ነው አለ። መልአክ አይሆንም። ያ ስለማይሆን እየሰራንም እንግዲህ ከሁሉም ነገር ሰላታችን አንተው። ለምን ከባድ ነገር አንሰራም? ወላይ ሰላት አይተውም። ውርባሴ ረባቦድ ረ ቁሜ ላጨብጭብልህ፣ ቁሜ ላጨብጭብልህ። የምር እንደነዚህ አይነት ብቃት ያላቸው ሹፌሮች፣ እንደዚህ የሚያስገርሙ አይነት ሹፌሮች ክብር ይገባቸዋል። እኔ የምላችሁ ሴቶች ሱሪ መልበስ ትሬንድ ሆነ እንዴ? ምንድን ነው አሁን እያየን ያለ ነው። እሱን የፈለግኩት አንተን ነው የፈለገችው። ራስሽ ነይ በላት። ራስሽ ነይ ቋይሶ ማን ስለሆነ ነው? ራሱን ጥራው። ማን ስለሆነ ነው? አንተ አቦ፣ የራስሽ ጉዳይ ነው። አቦ፣ የራስሽ ጉዳይ ነው። እሺ፣ ስራ እኮ ነው የፈለኩ። ወደ ጉዳይሽ እሺ አብረን እንድንሰራ እፈልጋለሁ። አብረን የምንሰራው ግን ሰው ጠፍቶ ምናምን አይደለም፣ እኔ አንተ እንድትሰራ ስለምፈልግ ብቻ ነው። በድርጅታችን ከፍተኛ ተከፋይ ትሆናለህ። እንደውም ከዚህ በኋላ እዚህ ቦታ ጋር እንዳመጭ። ተነጋጋችሁ፣ አልተስማማችሁም፣ በልዩነታችሁ በሰላም መለየታችሁ የዲሞክራሲ የስልጣኔ አይ፣ እኛ ምን ቸገረን። ሰዎች ላይ በጨዋችሁ ቁጥር እነዚያ ሰዎች እያፈረገጡ ይሄዳሉ። በነገራችን ላይ እንደዚህ የምታረገው ሲስተሬ ብትሆን ሰማይ ቤት ነው መልካት፣ ሰማይ ቤት ነው መልካት። ምኑ እኔ ማለት እስቲ፣ ከራሴ ዝና ላይ አንዳንድ ነገር ልበላችሁ። ወተት ተበጣጥሶ ሰፋፍቼ የጠጣው ልጅ ነኝ። ወተት ጉዳይ ተበጣሶብኝ ሰፍች ጠጥቻለሁ። ነው ሌላስ? ሌላ ደግሞ እንጀራ ነጭ አውጥቶ ጸጉር አውጥቶ ቢያረጅ እንኳን ጥቁር ቀደም ቀብተን፣ ወጣት አርገን እንሸጠዋለን፣ እንበለዋለን። የሚጣል ነገር አይኖርም። እኔ ሆቴል ከተቀጠርኩ ጥሩ፣ በጣም ጥሩ። አዎ፣ እኛ ድፍን ምስር ዘርዝረን ይበላንን ማማሴ የነቀልንበት ሙያችን ነው። ድንች የነቀልንበት ሙያችን ነው። ከዚህ በፊት እዚህ ደጉ በጉ የፍየል ጥብስ ቤት አይቶ ማመንጫት ቤት ጫት ቤት አዎ ቆንጆ ሻ ያፈላ ነበር በዝንጅብል እሺ ቶሎ ግባና ስራ ጀምር እሺ ጋሽ ቲሸርቴን አምጣ እባክህ ገብተህ ቀለሰው በጣም የሚጣፍጥ ወጥ ነው እሺ ይርከዚ ከከልት ታዘቡ እና ትፈጫለ ዝም በልባክ እንዳንተ እንዳንተ ሱፍ በከረባት ለብሶ መንጎራ አይደል መሰለህ ዱባ ዱባራስ ታስበለናለች እንደዚህ አይነት ነገር ታስጠጣናለች እኛን እረፉ እረፉ እንዲህ የምትሰክሱ ሰዎች በጣም ብዙ ሰዎች አሉ የሚሰክሱ ማለት ነው እረፉ እና የሌባ ሌባ አይታችሁ ታውቃላችሁ የሌብነት ሌብነት እስቲ ተመልከቱልኝ። እሱ ያው እንደ ጨዋ ቆሎ ቆልቶ ይሸጣል፣ እሷ ደግሞ ይሄን የመሰለ መኪና ይዛ እንደዚህ አይነት ስርቆት ትሰርቃለች። ያው በሬም የሰረቀ መርፌም የሰረቀ እኩል ሌባ ነው የሚባለው፣ ሁለቱም ሌባ ናቸው። እና እሱ ምን እያረገ ነው? ምን እያረገ ነው? ምን እያረገ ነው? እሱ እሱ ምን እያረገ ነው? ወይን ሰው ተመልክቶታል። ወይኔ ሰው ተመልክቶታል። እንደሳትገዛው ሳገዛው አንድ ራሱ እያላት ነው። አንድ ራሱ ግዥኝ እያላት ነው። ታልገዛ ጠንኪ ቢ ረ ማን ይመችህ። ያን ሁሉ አጥሟትማ አንዱም ብቻ ከነሰፌዱ ነው መስጠት የነበረበት። አንተ ትችላለህ። ግማሽ የመኪናውን ብር እኮ ጠልፏት ነው ሄዱ። ያ እዛ ጋር ያለው ሰውዬ ብቻ እንዳይዞ ከያዘው የራሱ ጉዳይ፣ እኛ ምንም አይመለከተንም። ከደሙ ንጹ ነን እኛ እኛ ከደሙ ንጹ ነን። ኤንዌይስ እስቲ ዛሬ የሆነ የሚገርም አፓርታማ፣ የሚገርም ሆቴል ውሰዳችሁ። ማስታወቂያ ነው እንዳትሉኝ ብቻ የሀገሬ ልጆች፣ የእናቴ ቤት ላሳያችሁ። ይህ ሆቴል ማለት ነው ለብዙ ዓመታት የሰራችሁበት ነው እና አዶናይን ታቁታላችሁ ብዬ አስባለሁ። የእናቱን ሆቴል ነው የሚያስመለክተን አዶናይ እንደምትወዱት እርግጠኛ የሆቴል መቀሌ ውስጥ ነው የሚገኘው። የልጆች መጫወቻ አለው፣ የባህል ምግብ ቤት አለው፣ እንደ ክለብ ብትሉ ሁሉ ነገር የተሟላለት ነው። በነገራችን ላይ ኢትዮጵያ እንደመጣት አቃላችሁ ይሄ ልጅ። ይህ እንግዲህ ማለት ነው መግቢያው ነው በባህላዊ አይነት ስታይል ነው የሰራችው። ክልል በለና የምን ክለብ ነው የምትለን እንዴ? ይህኔ መሰለ አዳራሽ ይዞ አስቡት፣ ያሌለው ነገር የለም። ፕሊስ መቀለ ያላችሁ ሰዎች አንድ ቀን ጋብዙኝ። ፕሊስ ጋብዙ ጋብዙኝ። ፕሊስ እኔም እናንተ ወገን ነኝ። ጭራሽ ጋብቻ ቦታ ምንድነው የምታያስመለክተን? ሲጀመርም የሆነ ጊዜ ችግሮት ውቷል ነበር የሆነ ከየት ነው ልበላችሁ ከአሜሪካ ለንደን በጣም በቅርብ ጊዜ ክለብ ይሆናል አውትዶር ክለብ እናደርገዋለን ዲጄዎች ይኖራሉ በጣም ትወዱታላችሁ ትገባበሉ ካምፋየር ደግሞ አለን እዚህ ላይ ማለት ነው በጣም የሚያማምሩ መብራቶች አሉ ካምፋየር አለ የሆነ ደስ የሚል ሙድ ቫይብ ነው ያለው ክለብ ሙዚቃ አለ ምናምን ክለብ ይኸው አሜይዚንግ ኦኬ እንመለስ ወደዚህ ላሳያቸው ከዛ በኋላ ደግሞ እዚህ የኦፕን ኪችን ነው እንደምታዩት፣ ያው አሁን እየተሰራ ነው ያለው። እዚህ ላይ ፒዛ ምናምን ይሰራል። የምትፈልጉት ምግብ ኦርደር ስታደርጉ እዚህ ሼፍ ይኖራል ማለት ነው። ክለብ ብቻ ሳይሆን የሚገርም ምግቦችም ይኖራሉ። እንቀጥል ወደዚህ። ይሄኛው ደግሞ ሌላ ሴክሽን ነው። የፋውንቴን ምድር ይባል። ይሄ ውሃ አለ። ማታ ሲሆን መብራት ይኖረዋል። የሚያምር ነው። በቃ ጸዴ ራይት ተዘጋጁ። ነግራችኋለሁ። ፍቅረኛችሁ እንግዲህ ይዛችሁ ከመጣችሁ የሀገሪቷን አንድ ሶስተኛ አልያዛችሁም። ግን እንደ ሀሳብ ማለት ነው። ተውተውተውተውተውተውተውተውተው እንደዚህ ለምደን አታካፍል ተው ተው ተው። እረፍ እረፍ። ታርፋለህ በጣም ታርፋለህ ጋይዝ። ገዝ ይሄን እያየን ይሄን እየተመለከትን አሁን አያልቅም። ከዚህ በላይ በጣም ብዙ አለ፣ ወደ ላይ ማለት ነው የሚወጣ እሱም እየተሰራ ነው የሚገኘው። አሁን ደግሞ ወደ ባህላዊ ምግብ ቤት ሁሉ ሰዳችሁ። ይህ ማታ ሲሆን መብራት ይኖርበታል። ደቡብ ሱዳን ድንበሩ ነው እንዴ? ማ ነው ደግሞ? ቅቤ ማርያም ይባላል። እንደምታዩት ጀግና ነው በጣም ከልጅነት ጀምሮ የማውቀው ማለት ነው። ሰላም ዴ አዴእሳ አሁን ደግሞ ወደ ባህላዊ ምግብ ቤት እዚህ ደግሞ የድምፅ ሰላም ብለናል። ሰላም ብለናል። አሁን ወደ ጭራሽ ገብተንም እናያለን። ቤት እንግባ፣ ግዴታ ሙሉ ማወቅ አለብን። ይሄ ይለያል። ኢትስ አሜዚንግ ኢትስ አሜዚንግ። ይሄ ይለያል፣ ይለያል። ይሄ ይሄ ይለያል። እባካችሁ መቀሌ ያላችሁ ሰዎች እባካችሁ

ይህን መሰለ እያለን ነው። እዚህ ዱባይ የምንሄደው ተመልከቱት። ልጆች የሚጫወቱበት ደስ የሚባለው የልጆች መጫወቻ አለ። እዚህ ከዛ ደግሞ አዲስ ሮለር ኮስተር እየተሰራ ነው ያለው ግን በግር ነው ይሄን ሁሉ የምንሄደው? እንደ ሀሳብ በግር ነው ወይስ ሆነ ነገር እዛ ውስጥ የተመቻቸ ነገር አለ ወይ? ደግሞ ሳይክል ነገር አመቻቹል? ሳይክል ቢያንስ እኔ ለእናንተ ብዬ ነው። ለእናንተ ብዬ ነው እንጂ ለራሴማ ዱብር ብር። እኔ ስፖርተኛ ነኝ። አልደከመም፣ አላላበም፣ አይመሽም። ግን እንዲህ ስንዞር አይመሽም። ይለያል ይሄ ይለያል። ይሄ ይለያል በቀን ውስጥ ማታ ምናምን። እውነት እውነት እኔ በጣም ነው የደርጉት። እውነት እኔ ዱባይ ምናምን አልሄድም። ሐሳቤን ቀይሬያለሁ ሐሳቤን እዛ ነው በቃ። እና ዱባይ ያሰባችሁ ሰዎች እናንተ ማሰባችሁን ቀየር አድርጋችሁ ወደዚህ ብታረጉት መልካም ነው እላችኋለሁ። ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል። በቀጣ ቪዲዮ እስከምንገናኝ ድረስ ማለት ነው። በጣም እንደምወዳችሁ ታውቃላችሁ። አስቲ ቀረብ በሉ አንዴ።